እናተ እናት አሽቀንጥራ አውጥታኛለች። አንተና እኔ ከስድስት አመት በላይ የገነባነውን ፍቅራችንን ለእናተ ብላ ገደል ከተኸዋል። ስለዚህ እኔ ከማንም ጋር መምጣት ከማንም ጋር የመሆን መብት አለኝ። ስለዚህ እኔ አሁን የመጣሁትን ልጣላ ሳይሆን ስነ ስርዓት። እረፍ! የምር እንዳትነካው ነው ማለት ካሜራ እንዳይጠፋ። እረፍ! እንዳትነካ ካሜራ ካሜራ ይጠፋል። ካሜራ እንዳታጠፋው። ሰላም ውድና የተከበራችሁ የኢትዮጵ ተከታታዮቼ እንዴት ናችሁ? እንግዲህ ዛሬ እንደ እስከ ዛሬው እያለቀስኩ አልመጣም። እንግዲህ ከአጀማመሩ እየሳኩ ነው የመጣሁት፣ ግን በቃ ትንሽ ውስጥ ይፈርቷል ለማንም እስኪ ኤፍሬም ቤተሰቦቼን ሰላም በላቸው። ሰላም እንደናችሁ ወጥረን ባላችሁ ሰላም ባላችሁ እና ዛሬ ያው ልጄም ናፍቆኛል። ደውዬም ጊዮንም ስልካ ያነሳም እናቱም ስልካ ያነሱም። ሶ ያለኝ አማራጭ ኢፍሬምን ሳማክረው ነው። ልጅ ቤት ምንም ቢፈጠር ችግር የለውም በኔ ጣዩ ሂደን ልጅሽን እናምጣው ብሎኝ መጥቻለሁ። አሁን ልንሄድ ነው። ካሜራ ማናችን ደሞ አደራ የምልህ እነሱ የሚሉትን ነገር ሰው እንዲያዩ ስለምፈልግ ምንም ቢፈጠር ካሜራ ሳታቋርጥ ቪዲዮ እንድትቀርጽ እንፈልጋለሁ። አሁን ወደ ቤት እየሄድ ነው። ቤተሰብ በርና እንኳኳለን። ልመጣ ነው ብዬ እንኳን ልነግራቸው ስልክ ስደውል አያነሱም። እንግዲህ ልጄ ምናፍቆኛል። እቃያም አንዳንድ ነገር ብዙ ነገር ትቼን የመጣሁት የቤት ሙሉ እቃ አለ። ስለዚህ ኤፍሬም ግን ችግር የለውም እቃ ምንም በቃ አታስቢ፣ እኔ ሼር አረግሻለሁ ብሎ የነበር ግን ለምን ለማን ብዬ ነው እቃምቶ በቃ። አሁን እየሄድን ነው ወደ ቤት ቤተሰቦቻችን የሚፈጠረውን አብረን እናያለን። ካሜራማን አደራ ብያለሁ፣ ቪዲዮ እንዳታቋርጥ። አንተ ደግሞ ኢፍሬ ምንም ቢናገሩ ከነሱ ጋር እንድትጣላ አልፈልግም። በቃ ቤተሰብ በር ደርሰናል። እንግዲህ ውስጤ በጣም እየፈራ ነው፣ ተንቀጥቅጫለሁ። ብቻ ግን ምንም ይሁን ልጅ ማየት አለብኝ። እንግዲህ ምንም ቢሉ እንችለዋለን። አይ ምንም አይታወቅም። ባልዮ ትንሽ እንዴት እንዳመጣች ምናምን ማለት አይቀርም። እኔ ነኝ፣ እኔ ነኝ፣ ክፈቱ። እሺ ሰላም ነው። አይ እኔ ደውዬ ነበር ማዘር። አሁን መንገድ ላይ ሰው ምንም እንዳይሰማ ገብተን ብናወራ አይሻልም? አይ ቤተሰብ ነው እሱ፣ ችግር የለም፣ ቤተሰብ ነው። እኔ ልጅም ናፍቆኛል፣ እቃም አንዳንድ ነገር አልወሰድኩም። ሰርኩም ስደውል እርሶም ስልክ አያነሱም፣ ልጆትም ስልክ አያነሳም። ስለዚህ ማዘር እኔ በፈጣሪ እኔ ልከራከር አልመጣሁም። እኔ ልከራከርሽ አይደለም። የእኔ ቆንጆ ነይ ወደዚህ ቁጭ ወይ ወደዚያ ጋር። ኧረ ችግር የለውም። እኛ ቤት ምን እንሰራለን? ና ቁጭ በል። እኔ የኤልዳና ቤተሰብ ነው እና ምንም ዕቃ የያዘችው ዕቃ ስለሌለ ልብስም ቢያንስ ላምጣ እና አንቺ መጥሽ መስራች ነው ነበር። በቃ እኔ አንድ ነገር ብሆን እንኳን የሆነ ሰው ያስፈልገኛል። ስለ እሱ ማነው ቀስ እያለች ወደፊት ስለምታዩት ምንም ችግር እኔ ከልጆትም ህይወት ወጥቻለሁ ከእርሶትም ወጥቻለሁ። የፈለግኩትም ሰው ይዞ የመምጣት መብት አለኝ። እኔ በጸባል መጣሁም በራንኳ ኩቼ በስነ ስርዓት ነው የመጣሁት። ተቤት ልግባና አሁን ልጄን ልየው፣ እቃም ጓዳ ስላለኝ አንዳንድ ነገር ልያዝ ልጁ ካለ ፍቅር የለም። ምንም ጉድ የሚያስብል ነገር እኮ እና ግባ። የለም እንዴ ማንንም ፈለግሽው? አይ ሱና እሱ ጋር ነው ሁሉን ነገር መጫን። ምን ማለት ነው? ማን ነው እሱ? ጊዮን ተብዬ ነው። የለም ጎሽ በል ፍሬ አረሳሽ? ምን ለመርሳት ሞከረ? አረመቻ አስታወስኩ። ሲጀመር የእርሶ ልጅ አለቀ እኮ እንግዲህ። ላይፍ እኮ ተለያይተናል፣ መንገዳችን አሁን። እኔ ማዘር ጭቅጭቅ ምናምን አያስፈልግም። እኔ ያመጣሁት እቃል ወስድ ልጄ፣ ደግሞ የለም እንዴ አዶኒያስ አዶኒያስ በህግ እንደሚያስጠይቀው ታያቁ። የተለየ ህግ ማን ሰጠሽ? ልጄን የመከልከል መብት አለው። ታምጪ፣ የወለድኩት እኔ ነኝ። ተተሽ እኮ ነው እርሱ ሲያባሩ፣ የምላደርግ የምበላው ምግብ ሁላ። አረ እሱን ተውት። ማሳደግ አቅሙ ስለሌለሽ ችግር። አሁን ከጎኔም ሰው አለ፣ ችግር የለም። አሁን እንዴት መሰሎት እማዬ? ልጁን አምጡትና ትይው እና ልብሷንም የአንዳንድ እቃ ስጧትና ትሄዳለች። ችግር የለም እኔ ልጁንም አላሳይም እቃም አልሰጥም። ምክንያቱም ባሏ ሲመጣ ባሌ ያለችው ሲመጣ ደውዬ እጠራዋለሁ ከሱዳውልለታ ከኔጋ ምንም መነጋገር አያስፈልግም። ከኔጋ እንዳትነጋገሪ እኔ አልነጋገርም። የመነጋገር ሞራል የለኝም። እንደ ልጅ ሚዲያ እየወጡ ስሜን የሚያባክኑት እርሶ ነዎት። እኔ በሰላም በነበርንበት ሰዓት የባሌ እናት እናቴ ማለት ነዎት። ከእርሶ ጋር የምነጋገረው ነገር የለኝም ከአሁን በኋላ። ልጆትም የፈለጉትን ሰው መዳር ይችላሉ። ለፈለጉ አስቴት፣ ለገጠሯ፣ ለጎጃሟ፣ ለባለመሬት እየፈለጉትን ማድረግ ይችላሉ። ስለ እኔ ላይፍም ማንም አይመለከተውም። አሁን ልጆትን ይደውሉለት፣ ሳይመሽብን እኛ የምንሄድበት ስላለ። ስለ እሱ ትዳር አንቺ አትነግሪኝም። የእኔ ልጅ ሁሌ የማስጠላቸው ከአንቺ በፊት ያዘጋጀሁለታል

ለልጆት ይደውሉለት። አሁን እሱ ሲመጣ እንደ እናት ለማስታረቅ ሞክሩ ይሞክሩኝ። እዚህ ጭቅጭቅ ፈጥረው ከሰው ጋር እንዲጣላ እሱም ስለማልፈልግ እንደናት እናት ማስታረቅ። አዎ አንቺ ገና ልብሽ ትልቅ ነው፣ ልብሽ አልሞተም። ማስታረቅ የሚባል ነገር የለም። ማስታረቅ ማለት እኔ ከእሱ ጋር ሊሆን አይደለም። እኔ ፍሬም ከእሱ ጋር እንዲጣላ አልፈልግም። ይዤ መጥቼ የሰው ሰው እንዲጣላ እንዲከፋው ላስከፋው አልፈልግም። መቃናን ማጣይ ብዬ ይዤው እስከመጣው ድረስ እንዲጨቃጨቀው አልፈልግም። ልጆቱን ስነ ስርዓት ያስተምሩ። ያነሳል፣ ይህ ተቀራል። ካላነሳ አሁን ውልቅ ብለሽ ካላነሳ፣ ቀን ይዤ ሄዳለሁ። የገዛ ልብሴን ነው እንዴ? የህግ አካል ከመድረሳችን ድጋሙለት ምን ይሆናል? እሱን አንቺ አትነግሪኝም? እየዞረ እኔ ደግሞ ደሞ ነው። ይሄ ቤት እኮ የእኔም ነው። ማዘር እርስዎ እኮ ጎጃም ነው ቤት ሲጀመር። እኔ እንደና ስላከበርኩ ነው እንጂ መውጣት የነበረበት ችግር የለውም። ምን ምናልባት ቅርቡ ነው እንዲሁ ሐሳብ ያደለ እናቱ እንዳይቆጥሩቦት ብሎ ይሆናል። መጋዣ መጋዣ መጋዣ አንተ እንዳትጨናነቅሽ ተዋቸው። እነሱ ፀባያቸው እንደዚህ ነው፣ እድሜ ልካቸውን ነገር እንደፈተፈቱ ካሜራማን እንዳታቋርጥ ምንም ቢፈጠር እኔ ተመልካቾቼ ምን ያህል እኔ ለእነሱ ክብር እንዳለኝ እንዲያውቁ ፈልጋለሁ። የገፉኝ እነሱ መሆናቸውን እንድታዩ ስለምፈልግ ነው ዛሬ በካሜራ አስደግፌ የመጣሁት። እናንተ እንግዲህ የቤተሰቡን፣ የጊዮንን እና የእናቱን ጉድ እንዴ! ሰው በገዛ ልብሴ በገዛ ልጅ አስማ አንቺ ከእነሱ ጋር እንዴት ሆነሽ ነው? እስከዛ ከባድ ነው በጣም ታግሼ ታግሼ ነው ኔ ለልጄ ልጄ ነፍስ ይወቅ ብዬ ብዙ ነገር ነገረኛ ነጭ እኮ በጣም ከባድ ነው። ዛሬ ደግሞ የድሮ ሚስት ወንድ ይዛል መጣል፣ ዘመድ ነው ወዳጅ ምን ነው፣ ካሜራ ደግናችሁ ምን ሰላም ስትላ ካሜራ ደግነሽ ምን አው። ምክንያቱም ለቤተሰቦቼ ማሳወቅ የምፈልገው ነገር አለ። ስልከ ላይ ስንቴ እንደደወልኩ ልጄን ማየት ትፈልጋለህ ብዬ ስንቴ ቴክስት እንዳደረኩልህ ህሊና ያውቀዋል። ለእናትህም እንደዛው። ወሬውን ተይ እሱ ማነው እኮ ለአጋ የእሱ ማንነት ይቆይ። ለአጋዤ ስደውል ስጠይቃት ልጁን መጫወቻ ቦታ እንዳትወስ ከልክላችኋታል። እኔ ለኔ እንዳላየው እሷ ብትደውልልሽ ጭራሽ ልጁን የትም ይዘሽ እንዳትሄጂ ማለት ምን ማለት ነው? አልገባኝም። እኔ ካሜራ አለ፣ ስብእናህን የጠበቀ ነገር ተናገር። ሰው የሚሰርባው አንተን ነው። ጭቅጭቅ አልፈልግም። ምንድን ነው፣ ስብእናህን የጠበቀ ነገር ማለት ነው

ማንም ይሁን ማን ስለእሱ ማነታውን የምጠይቁበት ሰዓት አይደለም። እናትህ አሽቀንጥራ አውጥታኛለች። አንተና እኔ ከስድስት አመት በላይ የገነባነውን ፍቅራችንን ለእናትህ ብላ ገደል ከተኸዋል። ስለዚህ እኔ ከማንም ጋር መምጣት ከማንም ጋር የመሆን መብት አለኝ። ስለዚህ እኔ አሁን የመጣሁትን ልጣላ ሳይሆን ስነ ስርዓት እረፍ! የምር እንዳትነካው ነው ማለት ካሜራ፣ ካሜራ እንዳይጠፋ እረፍ! እንዳትነካ ካሜራ

አሁን ክርክር ያን እንደ ካሜራ ደቀነሽ፣ ቤተሰብ ለሚዲያ እያሳጣሽ፣ ሲቀጥል ደግሞ ወንድዘሽ መጣሽ። አይ ወንድዘሽ መጣሽ። አትጩ፣ ቆይ ላስረዳ። እኔ እንድጩሁብኝ አልፈልግም። ካሜራ የደቀንኩበትን ምክንያት ልንገርህ። ቪዲዮ ስሰራ ደውዬ ልጅም አይሰጡኝም እቃም አትወስጅም ብለኛል ስል አላመኑኝም። ግን ጉዳችሁ ምን ያህል አንተ ከእናትህ ጋር ተባብረህ እኔን እየጨቆከኝ እንደሆነ ተመልካች እንዳይልኝ ይፈልጋለሁ። ምን ያህል እንደተገፋው ሌላ ላይፍ ውስጥ ብጀምር እንዴት ትዳርሽን በዚህ ቅጽፈት ተውሹ እንዳልባል ማስረጃ ስለምፈልግ ነው። አንተ ስደውልልህ እናቴን ካላከበርሽ እናቴን ካ። አዎ እናትህን የመውደድ ግደታ ነበረብኝ። ግን እናትህን እኔን አይወዱኝ ገባ እናት እኔን ካልወደዱኝ እሳቸውን የመውደድ ግደታ የለብኝ። አቶ ጊዮን እኔ ከአንተ ጋር ጥሩ ነገር አሳልፈናል። ዛሬ ክፉ እናገር አልፈልግም። ምንድነው? ዝም በይ። እኔ አሁን ባንተ ቁጥጥር ሰው ውስጥ አይደለሁም። ምንን የምናገር ነው እንዴ? ተው ተው፣ በቃ ቁጭ በሉ፣ ቁጭ በሉ። ረፋንታ ቁጭ በል እንዴ! እማ ቁጭ በይ፣ ቁጭ በይ። ውጣ፣ አንተ ውጣስ ጀመርኩ ምንድነው? ውጣ። ቁጭ ኤፍሬም፣ ቁጭ በል በቃ። እሱ እኮ እን እንዳትነካ ፖሊስ፣ ለምንድን ነው የምትደውዩት? አንቺ አንተ ማለት ምንድን ነው? እናንተ እኮ ናችሁ ነገር የፈለጋችሁት። እቃ የመስ መብት የለኝም የእኔን እቃ እናንተን የቤት እቃ ቲቪ፣ ሶፋ፣ ቁም ሳጥን ኤኒቲንግ ምንም ልብስ እንኳን አልወሰድኩም እርሱ ባለ እናቱ ሆኖ እርሱ ባለ እናቱ ሆኖ ከእናቱ ጋር መክሮ እኔን አባሮኝ እኔ ሰው የላትም ብለህ ነበር ከሰው ጋር መሄጃ የላትም ጎዳና ትወርቃለች ብላችሁ ነበር እንደ ያባረራችሁኝ እኔ በቃ አንተን ክፉ መናገር አልፈልግም እናት ናቸው ገደል የከተቱ አንተ ለእኔ መልካም ሰው ነበርክ እናትን በቃ ተው የጥናት መንፈሳ አይደርብ ተው በቃ ይሄ ልጅ እኔ አናቱን ብዬ ወይዬ፣ አንተ ሬሳ ወይዬ፣ እኔ ሬሳ ያመጣል ከዚህ ቤት ተመልከቱ። አያችሁ አይደለ ጨርሻ። አንተ ማታውቀውን ሰው ያመጣ። አንተ በማይመለከት ውስጥ አትግባ። በቃ እኔ አንተ ጋር አንተ ልጅ ፎቶ ይሄ ወንድ ማን ነው? እኔ እናንተን ማለት ነው። ልቅ ፍሬም ተዋቸው፣ እንሄዳለን። ነገ ግን የህግ አካል ይዤ መጥቼ ሁለታችሁም ዘብጥያ ነው የምጥላቸው።